ግልጽ ሆኖኛል። ስለዚህ ከዚህ በኋላ ብችል ብችል ወደ እናንተ ወደ እውነታው ወደ እስላም መጥቼ ከእናንተ ጋራ ቁራን ቢማር ደስተኛ ነው።

አባሳሪቹ አሁን ባለበት ያው ትንሽ እውነቱ የገባ ይመስለኛል። ስለዚህ የገባ እውነት ደግሞ በደንብ አስፋውና ሁሉ ነገር ግልጽ ይሆን። አሁን ደግሞ ይሄ እኮ ስለ ኢየሱስ ገብቷል፣ ስለ ስቅለት ገብቷል፣ ስለ ስላሴ ገብቷልና በደንብ መርምር ይሻላል። እኛ 24 ሰዓት ላይ ባለን ይሄ ቤት 24 ሰዓት ክፍትም ስለዚህ ፎሎ አድርገውና አላህ ሂዳያ ይስጥ። ክርስትና ኢየሱስ ፈጣሪ ያለመሆኑን ካወቀ ለምን ሻሃደ ይዞ ቁርአን አይቀራ? እውነቱ ከቀበሌ መስልም አትቀላቀለም? ወገናችን እስለምን አልወቀም። ምንድን ነው የሚይዝህ አንተ? አሁን ደስ ይለኛል። የከበደህ ታዲያ ለምንድን? ለምን አትቀበሌ መስልምናችሁ ሀዳ ለምን አትቀበለም? እሱ ሀዳ ለምን አትይዝም? ደስ ይለኛል እያለ እኮ ነው እሱ። ሀዳ ለመያዝ ፈቃደኛ ነህ? አሁን ዝግጁ ነህ? ወገናችን በጣም ዝግጁ ነው። ከዚህ ወደ እቴት ይሄዳለሁ። ስለዚህ ሻሃዳ ለመያዝ ዝግጁ ከሆንክ አሁን መያዝ ትችላለህ፣ ወይም ደግሞ ከፈለክ በውስጥም ማድረግ እንችላለን። አንተ ምን ትላለህ? እዚህ ራሱ መያዝ ይፈልጋለሁ። አንድ ደቂቅ። ከዚህ በኋላ የሚፈጠረው ነላ። ግን አንድ ጥያቄ ጠይቀኔ ቆያ። እንደው ተራን ጠብቁ። ስለዚህ አሁን ሰዓት እኔ መቀበል ይፈልጋለሁ እውነታውን እንደዛ ከሆነ ያው ፈቃደኛ ከሆንክ ኢንሻአላ ሻሃዳ አለ ማለት ነው። ዘህሩ አለሽ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ ወንድማችን። ከዛ በኋላ በውስጥ እናስተምራለን፣ ችግር የለውም ኦኬ። እንደዛ ከሆነ ወገናችን ያው ዝግጁ ከሆንክ መቀጠል እንችላለን።

ወከሊማቱ አልቃሀ ኢላ መርየም አልቃሀ ኢላ መርየም መርም ማርኛ ኢላ መርየም መርየም ኢላ መርየም። አላሁ አክበር አላሁ አክበር አላሁ አክበር። እንኳን ደስ ያለህ እስልምናን ተቀብላል ወንድማችን። ከዚህ በኋላ አሁን ደግሞ በአማርኛ እንሻለህ ትርጉሙን አብረንሏለ ማለት ነው። ከአላሁ ውጭ በል ከአላህ ውጪ በሀቅና በእውነት በሀቅና በእውነት የሚመለክ አምላክ እንደሌለ የሚመለክ አምላክ እንደሌለ እመሰክራለሁ ይመሰክራለሁ። ነብዩ መሐመድም ነብዩ መሐመድም የአላህ ባሪያና መልክተኛ መሆናቸውን የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ ይመሰክራለሁ። ኢየሱስም ኢየሱስን የአላህ ባሪያና የአላህ ባሪያና መልእክተኛ መሆኑን መልእክተኛ መሆኑን ወደ መርየም የጠራት ወደ መርየም የጠራት የሁን ቃል መሆኑን እመሰክራለሁ የሁን ቃል መሆኑን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አላህ ወገናችን፣ እንኳን አላህ እስልምና ሰጠ። በጣም ትልቅ ጸጋ። አላህ ወላህ አላህ በእውነቱ ላይ ያጽናህ፣ እውነቱ ላይ እውነቱ ላይ ያቆይህ፣ ዱዓ እናደርግልሃለን ወንድሜ። አሁን ደስ በሚል ሁኔታ ያው እስልምና ተቀበልሃል፣ ከሃጢያት በሙሉ ንጹህ ሆነሃል። አንተ አሁን እንደተወለደ ህፃን ልጅ ነህ፣ ምንም ሃጢያት የለብህም። እንደተወለደ ህፃን ልጅ ነህ። ከሃጢያት በሙሉ ሃጢያት በሙሉ ከአንተ ተወግዷል። ኦኬ። ስለዚህ አንተ አሁን እንደ ንጹህ ልጅ ነህ። ከዚህ በኋላ እንሻላ የምትመራቸው ነገሮች አሉ፣ እኛ ከጎናሃለን፣ እንሻላ እናግዛሃለን። ዱዓ አድርገ የለኛ ለሁላችንም አላህ እውነቱ ላይ ያጽና። ይሄ ነው የሚለውኔ ብዙም ማታችን። ስለዚህ ዘህሩ ሃዩ ሀሳብ ካላችሁ አስቀምጡ፣ ሀሳብ ቀጥሉ። እሺ ማሻ አላህ ተባረከላ፣ እንኳን ደስ ያለህ ወንድማችን። እንግዲህ ከትንሽ ሰኮንዶች በፊት ወገናችን እያልን ነበር ስናወራ የነበረው። አሁን ደግሞ በእምነት ወንድማችን ስለሆንክ ከሃይማኖት ወንድማማቾች ስለሆንን ወንድማችን እያልን እጠራሃለን። ፈጣሪ ለዚህ ቀን ስላደረሰ እንኳን ደስ ያለህ። ፈጣሪ ጽናቱን ይስጥ እስከመጨረሻው የነቢያቶችን መንገድ ነው የያዝከው፣ አስተማማኝ ዋስትና ያለበት ላይላሀ ኢለላ ከአላህ ውጭ አምላክ የለም ብሎ የሞተ ሰው ገነት ተመስክሮለታል የተባለለትን እምነት አምላካችን አላህ በተከበረ ቃሉ ከኢስላም ውጭ ሌላ ሃይማኖት ያለው ዘያለው ሰው እኔ ጋር ተቀባይነት የለውም ይላል በምዕራፍ ሶስት ሁለቱን ኢምራን ቁጥር 19 በርካታ ቦታ ላይ ጋራንቲ የሰጠው ዋስትና የሰጠው ፈጣሪ ለእስልምና ሃይማኖት ነው። እስልምና ማለት ፈጣሪ መታዘዝ ማለት ነው ትርጉሙ። አብርሃም ፈጣሪውን ሲታዘዝ ነበር። ማንኛውንም ሰው ጠይቅ፣ ህፃናት የምትጠይቅ፣ አዎ ነው የሚሉ አይ ያምፀው ነበር አይታዘዘውም ነበር የሚል ሰው አታገኝም። ክርስቶስ ፈጣሪውን ሲታዘዝ ነበር። አዎ ታዛዥ ነበር።